መጽሐፍ ቅዱስ ሲናገር በዘፍጥረት መጽሐፍ ምራፍ 15 ላይ እግዚአብሔር አብርሃምን ይዞት ወደ ውጭ ወጣ። ወደ ሰማይ ማሻቅቦ እንዲያደረገውና በሰማያት ያሉትን ከዋክብት ተቆጥራቸው ዘንድ ትችል ይሆነና አለው። ልክ እንዲሁ ያንተ የሆነው ዘር ደግሞ በምድር እልፍ ይሆናል፣ የማይቆጠር ይሆናል የሚል የተስፋን ቃል ሰጠው። እዚህ ቦታ ስንመለከት እግዚአብሔር ለአብርሃም በሰማያት ላይ ስላሉት ከዋክብት በግልጥ ሲናገር የተናገረው ስለ ቁጥራቸው፣ ስለ ብዛታቸው በምድር ላይ ተቆጥረው ስለማያልቅ ማንነታቸው ይናገራል። እኔ ግን በሌላ አንጻር ደግሞ ይህን ቃል ብንመለከተው እኔን በጣም የባረከኝ ቃል ስለሆነ ብናየው፣ በጨለማ ነው መቼም ከዋክብት በሰማያት ላይ የሚታዩት። በቀን በቀትር ሰዓት ወጥተን ከዋክብትን እንይ ብንል ማየት አንችልም። ስለዚህ እግዚአብሔር አብርሃምን ይዞ ወደ ደጅ የወጣው በቀን አይደለም፣ በጨለማ ነው፣ በማታ ነው፣ በምሽት ስለሆነ ከዋክብት በሰማያት ላይ የሚታዩት። ስለዚህ ለአብርሃም ያ ጊዜ ያ ወቅት ያ ቦታ ማለት ጨለማ የነበረበት ካያችሁት እግዚአብሔርን እንኳን ሲጠይቀው ምን ትሰጠኛለ የሚል በጣም ፍርስትሬሽን የሞላበት ድካም የሞላበት በውስጡ ጥያቄዎች የሞሉበት እግዚአብሔርን እንኳን ለመሞገት ሲነሳ በእርግጠኝነት ከእግዚአብሔር አንዳች መልስ ለመቀበል በሚሆን ውስጡ ፈርስት ሬት ባደረገ ልብ ነበር የጠየቀውና ለአብርሃም ያለበት የእውነት የሕይወት ወቅቱን ብናየው ጨለማ የምንለው ነው። ብዙ ነገር ሰጥቶኛል፣ ብዙ ነገር አሳይቶኛል ግን ወራሽ የሚሆን ደግሞ ልጅ የለኝም የሚል እንዲህ አይነት በልቡ ያለ አንዳች ተስፋን የማጣት ወቅት ላይ ነበር ያለው። ፕራክቲካሊ በአብርሃም ህይወት ጊዜው ጨለማ ነው። እግዚአብሔርም ወደ አብርሃም ሲመጣ በምሽት ነው የመጣው፣ ከዋክብት በሰማያት ላይ ሊታዩበት በሚችሉበት ሰዓት ማለት ነው። እና ስለ እነዚህ ከዋክብቶች ስናስብ መቼም ሰማያትን አሻቅበን ከዋክብትን ስንመለከት ከከዋክብቱ የቁጥር ብዛት ይልቅ የሰማዩ የጨለመው ትልቀት ይበዛል። ምክንያቱም በጨለመው ሰማይ ላይ ጠብ ጠብ ያሉ ከዋክብቶች ናቸው። ምን ማለት መሰላችሁ? ትልቁ ጨለማ ላይ ጠብ ጠብ ብለው የተቀመጡ ከዋክብቶች አሉ። ስለዚህ አብርሃምን እያለው ያለው ምንድን ነው? ትልቀቱ፣ ግዝፈቱ፣ ኃይሉ ከሰፋው ጨለማ ይልቅ በዛ ጨለማ ላይ እንደ ነጠብጣብ መስለው የተቀመጡትን ከዋክብቶቹን ተመልከት። ምክንያቱም ምን ጨለማው ቢገዝፍ ቢሰፋ ሰማዩ ላይ የምታየው ጨለማ ትልቅ ቢሆን እንኳ እነኚህ ግን የምታያቸው ነጠብጣብ ከዋክብት የሰማዩን ጨለማ መስበር ችለዋል። የሰማዩን ጨለማ ማሸነፍ ችለዋል። ስለዚህ ከጨለማው ትልቀት ይልቅ ጨለማውን መስበርና ማሸነፍ የሚችለውን በቁጥር ስታየው፣ በሳይ ስታየው ከጨለማው ብዝሃነት ጋር የማይወዳደረው የብርሃን ኃይል የተሞላው ኮከብ እሱ ብልጫ አሸናፊነት አለው እያለው ነው። ስለዚህ እንዴት መቁጠር አለብን ሲባል እኛ በትልቁ ጨለማ ላይ እንደ ነጠብጣብ የተቀመጠን ከዋክብት ነን። እግዚአብሔር የኛ የሆነውን ነገር ሲሰጠን በትልቁ ጨለማ ላይ የሚሰብር የሚያሸንፍ ድል የሚነሳ ከዋክብት የሆኑ ነገሮች ነው የሰጠ። ስለዚህ እግዚአብሔር ለአብርሃም የሰጠው ዘር፣ ለአብርሃም የሰጠው ትውልድ በትልቅ ጨለማ ላይ እንደ ትንሽ ነጠብጣብ ሆኖ ግን የሚያሸንፉ ከዋክብት ናቸው። እዩኝማ፣ የአብርሃም ዘር ቤተ እስራኤሎች በቁጥር አናሳ ናቸው። ይልቁኑ በዙሪያቸው ያሉ ሰባት የአህዛብ ሀገሮች ህዝቦች ይበልጧቸዋል። ፌርዛውያን፣ ያቡሳውያን የሚባሉ በጣም ብዙ የአህዛብ ህዝቦች አሉ። እስራኤል በቁጥር አናሳ ነው። ነገር ግን በቁጥር ምን ቢያንስ እንኳ በቁጥር ብዙ ከሆነው የአህዛብ ህዝብ በላይ ድል በመንሳት በአሸናፊነት በታላቅነት ደግሞ የሚኖር ትውልድ ነበር። ለምን ከተባለ እስራኤል ከዋክብት ነው። በጨለማ በአመጽ ያለው ጉልበት፣ ብዝሃነቱ፣ ኃይሉ፣ ጉልበቱ ምን ትልቅ ቢሆን፣ እነሱ ግን እንደ ከዋክብት ናቸው። እናንተ የሰማዩን ጨለማ ሳይሆን ማየት ያለባችሁ እንደ ከዋክብት ነው ተብሎ እየተጠራ ማንነታችሁን ነው። ስለዚህ በሁሉም ስፍራ በሁሉም ቦታ ማየት ያለባችሁ ኮኮብነታችሁን ነው እንጂ ግዙፉን በዙሪያችሁ ያለውን ጨለማ አይደለም። አብርሃም ያየው ከዋክብቱን ነው። ጨለማውን ሰብሮ መሄድ ማለፍ የሚችለውን ከሱ ወገብ ከሱ ጉልበት የሚወለደውን ትውልድ ነው። ስለዚህ ግዙፉን ጨለማ ግዙፉን ጨለማ ደግማችሁ ደጋግማችሁ እንዲበሉት፣ እኔ ኮኮብ ነኝ በሉት። የምሰብር፣ የማሸንፍ፣ ድል የምነሳ ብላችሁ ንገሩት። ጌታ ኢየሱስ ይወዳችኋል። እወዳችኋለሁ። ተባረኩልኝ።